ማርክሲዝም እና ይሁዲ ለብልጽግናችን ይጠቅማል ያሉት እነ ማክስ ዌይበርና ዱርኬ ሆን ብለው የፈጠሯቸው ናቸው። የፕሮቴስታንት ሃይማኖት ተከታዮችን መዝለፍና ማንቋሸሽ ከዚህ በኋላ የማይቻል ነገር ነው። ይህንን ሲያደርጉ የተገኙ አካላት ላይ ህጋዊ እርምጃ እንወስዳለን ሲል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በዛሬው ቀን ባወጣው መግለጫ አስታውቋል። ለዚህ ነው ሲበጣጣሱም ይከርሙ። ለዚህ ነው ሐዋርያው ዘውዴ ቸርች ግምርት ምርትሶ የሚሉት ኦርቶዶክሳዊነት ውስጥ እንደዚህ ይል፣ ሁል ጊዜ አዲስና ማለዳ ማለዳ ውብ ናት እንጂ የሚለወጥ ሕይወታዊ ሂደታዊ የሚታደስ ምንም ነገር የሌላት ልዩ ናት እሷ። ይሄ ኦርቶዶክሳዊነት ነው፣ አውቁት። ኦርቶዶክሳዊነት እስካላችሁኝ፣ ህብረታዊ አንድነት ላይ ነው የምታተኩረው። በቃ ይወላችሁ።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 ለጋራ አምልኮ እንጨነቃለን። ለምግባር ደንታ ቢስ አይደለንም። በልቅ ኑሮ እንመራም። ቁስ ተኮር አይደለንም። ጭንቀትና ብቸኝነት አይጎበኘንም። አስደናቂ ቤተ ክርስቲያን አለች። ይሄ ነው ኦርቶዶክሳዊ። ይህ በእንዲህ እንዳለም በእስልምና ተከታዮች በኩል በወንድማችን እፎይ ላይ የሚደርሰው ዛቻ መቆም እንዳለበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ተናገሩ። ከእስልምና ብወጣ ምን ታደርጋታለህ? እናት ከእስልምና ብወጣ ዳውድ መልሶ አብዱ ቅድም መልሶልናለሁ። ይህንን ጥያቄ እናት ሌላ አድርገውና ወይ እህት እስልምና ሀሰት ነው ብላ ብወጣ ምንድንነው የምትደረገው? ይወገዳሉ፣ ይገደላሉ። እናት ከእስልምና ብወጣ ትገላታለህ? እውነት መቶ መቶ ነዋ። ከእኔ ጋር ትንሽ ህጉን አውቃለሁ እስልምና የወጡት ይገደሉ እንደሚል አውቃለሁ። እሱን ዘንግቼ አይደለም። ነገር ግን ዛሬ እዚህ ጋር ስመጣ ቢያንስ ሙስሊሞች አያውቁትም እንደዚህ ባርባሪ ከመሆኑን ይከራከሩናል፣ እንደዛ አይደለም ይላሉ ብዬ ነበር ያሰብኩት። እና እሱን ሲያውቁ ቢያንስ የሆነ ያህል ጥርጣሬ ይከሰትባቸዋል ብዬ ነው ያሰብኩት። እንደዚህ የከፋ ነገር የከፋ ሃይማኖት፣ በመጥፎ መያዝ ሰውን መግደል፣ አንድ ሃይማኖት ለቀየረች መግደል መያዝ አይደለም ብለው ይከራከረዋል ብዬ ነው ያሰብኩት። እና እናንተ እዚህ ጋር ሶስታችሁ፣ መታችሁ በአንድ ቃል እንዳለ እያወቃችሁ ያ ነገር ልክ ነው። አሁን እኔ እዚህ ጋር ሙድምር ተጊ እስልምና ለመልቀቄ መገደል አለባት ኔ ይቅር ጣሄር እናቴ ብትወራሱ ገላት አለውን ያለው እና እኔ በቃ ሆነ በጣም ድንግጬ ነው ያለሁት። እዚህ ጋር ማለት እንፈልገው እኔ ህይወቴን ማጣት አልፈልግም። ከዚህ በፊት እዚህ ጋር የምታውቁኝ ካላችሁ እኔ ሙስሊም ነኝ መኖር እፈልጋለው። እውነት በጣም ደንግጬ ነው ያለሁት እና እኔ ካሁን ባላም አታዩኝም። ለምን አንድ ሙስሊም በድንገት የሚያቀኝ ቢመጣ ነገኔ ማስነ ማለት ነው አምኖበታል። እንደዚህ ባርባሪ ከሆኑ ራሱ የታየው አይደለም። በጣም ይቅርታ ሶስታችሁ፣ ሌሎቻችሁ ከዚህ በፊት ካላችሁ በጣም ይቅርታ። እኔ ደና ሰው መስላችሁ ነበረ። ምንም ሌላ ነገር ልል አይደለም የመጣሁት ደና እያለቀሲ

ሴትም ሆነ ወንድም ሙስሊም ሆነው ከዛ በኋላ ባክ ቢያደርጉ ቅጣታቸው ምንድን ነው? ከእስልምና የሚወጡ ምንድን ነው እሱ? ቅጣታቸው ቅጣታቸው የነገር ነው። ሸሽቶ ወደዛ የወጡት ለእነሱ ሐላል ናቸው። ከእናንተም ሸሾ ወደኛ የመጡት ለእኛም ሐላል ናቸው። ይሄ እኮ የኔ ትዕዛዝ አይደለም የአላህ ትዕዛዝ ነው እንጂ እኔ አይደለም የምገድለው ትዕዛዙን ትዕዛዙን የፈጸምኩ ነው። ስለዚህ እናት ነጻ ምርጫ ያላት እስልምና ውስጥ ከእስልምና ከወጣይ ግን ትታረዳለች፣ ትገደላለች። ንዩ ዳውድ መቀጠል ትችላለች። ከእስልምና ው መውጣት ያስገድዳል። ለምን እሱ ግልጽ ከሆነለት በኋላ ሃይማኖቱ ግልጽ ከሆነለት በኋላ አልቀበሉም ብሎ እዚ ላይ እኮ የተባለው ለዛ እኮ ነው። ሌሎቹን እንዳይበክል፣ ሌሎቹን እንዳያበላሽ መወገድ አለበት ነው ብሎ ሐዲስ። ስለዚህ ህግ አለው፣ ህግና መመሪያ አለው፣ ሃይማኖት ነው። ስልምና በዳስተኛ ነቢይ መሆኑ ገባው አላ ደግሞ ውሸት መሆኑ ገባውና ወጣ ይህ ሰውዬ። ለምንድን ነሱ ምታርደው? ትምህርት ይሰጠዋል። አንድ እኮ ትምህርት ይሰጠዋል፣ ግልጽ ይደረግለታል። ሄዶ ከወጣ ይገደላል ማለት ነው። ክዶ ከወጣ ከእስልምና ከወጣ ይገደላል ወይ ከተባለ፣ አዎ ይገደላል። ግልጽ መስፈርት ግን አለ የሚገደልበት ማለት ነው። መጀመሪያ የሶስት ቀን ጊዜ ይሰጠዋል። ለምንድን ነው ከእስልምና የወጣው ይባላል ይጠየቃል። ለምንድን ነው ከእስልምና የወጣው ይባላል ህግ አይፈጽምም ወይም ደግሞ ፋሬት ሆነ ይበትን ይበተናል ማለት ነው ከጀማው ይበተናል ስለዚህ የሰውዬ ቀጥታ ይገደላል ማለት ነው ፋሬት ተሰጦት ይገደላል ዋይ በዛ ላይ እስልምና አገር አለው እንዴ እኔ ዓለም አቀፍ ይመስለኝ ነበር አገር አለው እንዴ እስልምና እና የቁርአን ህግና የአላህ ህግና የአንድ አገር ህግ ለሃይማኖት ይሆናል እ እንዴት ብሎ እንዴት ብሎ እና ሸሪያውን ስላላከበረ ይገደላል። አሁን በኢትዮጵያ መገደል ቀርቷል። እንኳን ኢትዮጵያን የካደ ምናምን ሲወስ እና እንዴት ነው እስልምናን ስለለቀቀ ሃይማኖቱ አላመንኩበትም ለኔ ላይፍ ትክክል አይደለም ብሎ ሲለጥ ዋይ ለምን ይገደላል? ሜቢ ተሳስቶ ከሆነ እንኳ ጊዜ ሲያገኝ አላህ እንዳለው ይቅርታል ጠይቆ ሊመለስ የሚችልን ሰው በሶስት ቀን በሰው ፍርድ ለምንድን ነው የሚገደለው? ይሄ ምን ማለት ነው? እንዴት ነው ከአንድ ሩህሩህ አዛኝ ከምትሉት ቃል በዚህ ሌብል የሚወርደው? ለዛ እኮ ነው ዛሬ ላይ ሙስሊሞች መግደል ቀላል የሆነላቸው በአለም ላይ። ሞት ማስገደድ የለም ማለት መጀመሪያ ጽንሰ ሀሳቡ ይግባ። ምን ማለት ነው በሃይማኖት ማስገደድ የለም ማለት ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀር አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪ ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው። ምንድን ነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድን ነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹባሃት ወይም ደሞ ማስመሰያዎች ገብተውበት ጥርጣሬ ያደረበት ከሆነ በሊቃውንቶች ይፈታበታል፣ ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪአችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት፣ ሌላ ግድያ ነው ወይ ቀን